አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመሻወራው ኢንተርቪው እናደርጋት ቤተሰብ ካሜራ ትፈራለች። ሸገሯ ማለት ነው የሀገር ቤት ዝታ ነው። እስኪ ላይክ ያደረጋችሁ ግቡ። የዚህ ስም ታውታላችሁ። እስኪ የምታውቁ ኮሜንት ላይ ጻፉ አድርጉ

እናት ወይ ምን እንደት ነች ታውቂያለሽ? ትብሬ ቃር ሰማሽም? እስኪ ቀይቀዩ ስጭኝ ስጪኝ ለኔ። ህፃን ልጅ ይመስል ያምሮኛል፣ ይሄ ያምሮኛል ትያለሽ ትለኛለች። አይድለ ንፍሮ ቀቂ ብያት እኮ ነው ዛሬ አሁን እየፈለፈልን እያለ ባልሆነች ህፃን ልጅ ይሄ አማርኝ ህፃን ልጅ አይደለም። እስኪ እንደው ምን እኔ ልንገርሽ፣ እርጉዝ ነው የሚባለው። ባልሆነች አይደለም። ህፃንም ያው ነው ህፃንም ሱቅ ሲደርስ የለ የግዢልኝ የግዢልኝ ማለት ያቀርማ። ያው ያው ነው እኮ እና እንደዚያ ጨምር የለልሽ ነበር። አሮጌም አይደለሁኝም በቃ እዛ እኮ ነው ህፃን ስለሆንሽ ሰብራ ዋጀኝ ብትሆኝ